ሰላም ጤና። በትግራይ እንግዲህ በሁለት ኃይሎች መካከል ተኩስ ልውውጥ እንደተካሄደ መረጃዎች እየወጣ ይገኛል። በህወሓት ታጣቂዎችና በትግራይ ነጻ መሬት አውጭ ተብሎ በሁለቱ መካከል እንግዲህ በራያ ትናንት በስቲያም እንደተከፈተ እና ሰውሳለን አሁንም ቀጥሎ እንግዲህ የሰው ህይወት ሁሉ እንዳለፈ መረጃዎች ወጥቷል። ሌላኛው መረጃችን በምስራቅ ጎጃም ዞን ባሶ ሊበን ወረዳ የሰላም እያስከበረ ላለው የጥምር ጦር የቴክኒክ እና የንድፍ ሐሳብ ስልጠና እየተሰጠ መሆኑ ተሰምቷል። በዚህ እንግዲህ የፋኖን አከርካሪ ለመስበር አይነተኛ ሚና እንደሚጫወት ነው የተገለጸው። እንዲሁም ደግሞ የቁጭ ቀጠና ወንበርማ ወረዳ ጥምር ጦር በዛሬው እለት በሰራው ቀንጅታዊ ኦፕሬሽን እስካሁን ድረስ የስምንት ጽንፈኛ ቡድን አባላት ላይ መሸኘታቸው ተገልጿል። በስም ዝርዝር ከተጠቀሱ ውስጥ በሪሁን አዳን ተማረ የሻል ቀበሌ የነበልባል ሻለቃ ዘመቻ መምሪያ ኃላፊ የነበረ እሱ ተሸኝቷል። እንዲሁም አበበው አያለው ጉልማ ቀበሌ አመራር የነበረ እሱም ተሸኝቷን፣ እንዲሁም ዋለ ደሴ ተብሎ የሚታወቀው እነዚህም ሕግ የማስከበር ዘመቻ በተወሰደው እስከ መጨረሻው ተሰናብቷል ማለት ነው። መንግስት ሕግ የማስከበር ዘመቻውን አጠናክሮ እየወሰደ በተለያዩ ቀጠናዎች ይገኛል። የመንግስት ሰላም ጥሪ ተቀበል ደግሞ መንግስት እየተቀበለ ይገኛል ማለት ነው። ሌላኛው ጉዳይ ስለ እነዚህ ሶስቶች ጉዳዮች የምናነሳ ይሆናል። ስለ ፋኖ፣ ስለ ህወሓትና ስለ ሸኔ ጉዳይ በዋነኝነት ከምናነሳቸው ዋነ ኛ ምክንያቶች መንግስት አሁን ስልጣን ለቆላቸው እንኳን ቢወርድ ቢወርድ በነፃነት በፈቃደኝነት ኖ አስተዳድሮ ብሎ ለነዚህ ሶስት ጌቶች ቢሰጣቸው እንኳን መቶ ፐርሰንት መቶ ጊዜ አያስተዳድሩም። ሀገሪቱን ወደ የለት ቀውስ ውስጥ ነው የሚከቱት። ምክንያቱም ህዋት እኔ ታላቅ አይቱን ትግራይ መሰረታሉ ይላል። ፋኖም እዙ የተለየ ሀሳብ የለም። ሸኔ መዚ የተለየ ሀሳብ የለውም። ስለዚህ እኔ መራ እኔ መራ ሀገሪቱን ወደ ትርምስና ወደ ሶሪያ ከመቀየር ውጭ የሚያመጡት ለውጥ የለም። ለዚህ ነው ከመንግስት ጎን መሰለፍ ዋነኛ ለሰላማችን መረጋገጥ አይነተኛ ሚና የሚጫወተው። ይህ ብቻ አይደለም፣ እናስታውሳለን። ህዋት ሀገር አፍራሽ መሆን በትክክል ከሚያስረዳበት ዋነኛ ምክንያት የሰሜን እዝ በግፌ ጨፈጨፈውን አንረሳውም። በዚህ ብቻ አላቆመም። እነሱ ሰለ በተማሪዎች ባለንበት ሰዓት ህዋት ሰሜን ተራራ ራስ ዳሽን ይሄ ሰሜን ጎንደር የሚገኘው ብሔራዊ ፓርክ እንዴ ትግሬ ክልል የሚገኝ ብለው በመጻፍ ኳትሞ ያወጣ ድርጅት ነው። ይህ ምን ያህል እንግዲህ የተገንጣይነት የተስፋፊነት አመላካች ጉዳይ ነው። በዛ አለበቃም። ለትግራይ ወጣቶች እንኳን ሳይሰስት ሰሜን እዝ ከጨፈጨፈ በኋላ የትግራይን ወጣት ያስጨረሰ ጨካኝ መሆኑን በግልጽ ያየንበት ነው። አሁን ደግሞ የስም ማጥፋት ዘመቻ ይዞታል። ጨፍጫፊው አብይ መንግስት ይለን ማን ያስጨፈጨፈ፣ ራሱ በሳቦ መላጭ ራሱ አይደለም ወይ? በዛ ለበቃም። አሁን ደግሞ ወደ ፋኑ ስንመጣ፣ ትናንትና ማይካድራ አርሚ ሰባ የአማሮችን ጨፍጭፎ ወደ ሱዳን የኮበለው የት የዋ ታጣቂ ቡድን ዛሬ ከእሱ ጋር ፋኑ ይሰራል። ይህ ነው የአማራ ነጻነት አውጭ ነኝ ብሎ የሚታገለው እጅግ የሚያሳፍር ጉዳይ ነው። ሸኔ መዚ የተለየ አጀንዳ የለውም። በቃ ይሄ ነው ዋነኛ ትክክለኛው ላይ በግልጽ አልሸውዱን አትሞክሩ ታሪክ ራሱ መረጃ ራሱ እያወጣው ይገኛል። ፋኖ ዛሬ የወልቃይት ጉዳይ ይላል፣ አማን ጋር ነው። ዛሬ ፋኖ እየሰራ ያለው ከዋት ጋር ነው እየሰራ ያለው። ወልቃይትን አሳልፎ ለመሸጥ እየሰራ ያለው ዋት ጋር ነው። እንዲ ላብነት፣ እንኳን መንግስት ባይዘው እየሰራ ነው። አሁን የክልል አደረጃጀቶችን ለማፍረስ መንግስት እየሰራ ነው። ብሔር ለማጥፋት የክልል አደረጃጀት መፍረስ እንዳለበት እየሰራ ነው። ስለዚህ የወልቃይት ጉዳይ የራያ ጉዳይ፣ ወለጋ ጉዳይ ምናምን፣ ይሄ ጉዳይ ያከተማን፣ የብሄር ጉዳይ ያከተማን እንዳንድ ኢትዮጵያ እንድናስብ ኢቨን አሁን የሰለጠኑ ሀገሮች እንደ አሜሪካ የምናስብ እኮ ትልቁ ሀገር እኮ ነው። እኛ ዛሬ ሀገሪቱን ለመቋራረስ ለመፍታትን እንሰራለን። ምስራቅ አፍሪካ አንድ ሀገር መሆን ይችላል። ሰፋ ካደረግነው ደግሞ አፍሪካ አንድ ሀገር መሆን ይችላል እንደ አሜሪካ ከሰለጠን አፍሪካኖች አለመታደል ሆኖ ግን ለዚህ አልታደልንም ይመስለኛል በብሔር እንባላለን ጉዳዮችን ሰፋ አድርገን ካሰብ ነው ሰፋ አድርገን ካሰብ ነው እነዚህ ከትናንሽ ክልሎች ወጥተን አፍሪካ አንድ ሀገር መሆን ይችላል ብለን ማሰብ እንችላለን ልክ እንደ አሜሪካኖች ዛሬ አሜሪካዎች በግዛት ነው አይደለም የሚመሩት እንደዚህ የሀገሮች ስብስብ እኮ ነው ዛሬም እኛ እናንተ የብሔር ስብስቦች ውጡ፣ ከብሔርተኝነታችሁ ውጡ፣ ይብቃችሁ። ይፋኑ ብሔርተኝነት ይብቃ። አብይ ያለቀለት፣ አብይ እንደዚህ ሆነ። አብይ ምንድ ነው? ህዝብ እኮ ነው፣ በቃ እሱ ግለሰብ እኮ ነው። ስለዚህ ታርጌት ማድረግ ያለብን ለህዝብ ነው። ስለዚህ አጠቅሙ፣ በአጭሩ አጠቅሙ። በእርግጠኝነት ሀገርም ወደ ለየል ትርም ለመክተት የምትሰሩት በጀርባቸው አዝራቸው የምትንቀሳቀሱ ግብጽ እኮ ነው። የግብጽ ሴራ ነው። ግልጽ እኮ ነው፣ ግብጽ የበለኛታ ሀገራት ባያልነት ከቀጠሉ ግብጽ በላያ ባሉት ሀገራት ባሪያ እንደምትሆን ታምናለች። የምስራቅ አፍሪካ ባሪያ ነው በግልጸኝነት ምክንያቱም የግብፅ እጣ ፈንታ ያለው በአባይ እጅ መሆኑ ይታወቃል። የአባይ ባለቤት ደግሞ ኢትዮጵያ መሆኑ ይታወቃል። ስለዚህ እስከመጨረሻው እስካላት አቅም ድረስ ከምስራቅ አፍሪካ ጋር አትለያይም ለዚህ ደግሞ የውስጥ ባንዶችን በዋነኛ መሳሪያነት እየተጠቀመች ትገኛለች ከጦር መሳሪያ እስከ ማቀበል እስከማስታጠቅ ድረስ ፋኖን ሸኔን ህዋትን እያስታጠቅች የምትገኘ ሷን በእጃ ዞር ስለዚህ አታፍርም ወይ እባካችሁ ሰከም በሉ ወደ ሰላማችን እንመለስ እኛ መሰልጠን አለብን ማደግ አለብን የእኛ ትልቁ ጠላታችን ድህነት ነው አሁን ነፍጠኝነት ጀግንነት እንዳይመስላችሁ ነፍጥ መሳሪያ ነሳ የታጠቀ የጀግንነት የጀግንነት ወኔ የበላይ ዘር የቴዎድሮስ ዘር እንዲሁ ሌሎች የዮሐንስ ዘር ምናምን አይሰራም። አሁን የዚህ የበላይነት ዘር ለማያዝ ካስፈለገ ከድህነታችን መላቅ ጀግና የሚያስፈልግ ድህነት ማሸነፍ የሚቻልበት ነው። እናንተ የአማራን ክልል ኢኮኖሚ እያወደማችሁ፣ የትግሬ ክልል ኢኮኖሚ እያወደማችሁ፣ የኦሮሚያ ክልል ኢኮኖሚ እያወደማችሁ እኔ የዚህ ዘር ነኝ ማለት አያስፈልግም፣ ደግሞም አያስደፍርም። ስለዚህ ለማንኛውም የትም አደርሱም፣ የትም ብትንፈራገጡ፣ የትም አደርሱም። የትም የትም በቃ ከክልል የዘለለ የትም አደርሱም። የአካባቢውን ሰፈር ኢኮኖሚ እየወደማችሁ ትቀጥላላችሁ፣ ከዛ ውጭ የሚመጣ ነገር አይኖርም። መንግስት ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ወደ ጎጃም ከመጣን አይቀር መንግስቱ አማረ ከነ ዘመና አፈንግጦ ወጥቷል። መቶ ፐርሰንት አፈንግጦ ወጥቷል። አሁን ፋኖ ሁለት ክንፍ አለ፣ የለየለት ጎጃም ላይ ማለት ነው። አንደኛ ከመንግስትም አይዋጋም ከፋኖም አይዋጋም፣ ለዘረፋ ብቻ የተደራጃል። ፋኖ እሱ መምታት ሲሄድ ይመታችኋል። በቃ መከላከያ ጋር ችግር የለበትም፣ ከፋኖ ጋር አይቀላቀልም። ይሄ ዘረፋ የተደራጀ ቡድን ነው። ሌላኛው ደግሞ ነፃ አወጣለሁ አማራን ብሎ የሚሞክረው ፋኖ አለ። በንዘመነ እሱ ቂጡን እየተባለ አሁን ይገኛል። እርምጃ እየተወሰደበት ይገኛል። መንግስት ህግ ማስከበር ዘመቻውን እየወሰደበት ይገኛል። ያኛው ቡድን ግን ዘረፋ ብቻ ነው። ፋኖ ወደ እነሱ የሚሄድ ከሆነ ይመታቸዋል። አለቀ። ይህ ያመጣው ደግሞ የአማራ ነፃ አውጪ ነን የሚሉት ናቸው። ለዘረፋ እያጋለጡት የሚገኙ ክልሉን እያወደሙት የሚገኙት ውድ ቻንል ሰዎች ለሰላማችን ዘብ እንቁም። በሌላ ትኩስ መረጃ እስክንገናኝ ሰብስክራይብና ላይክ በማድረግ ጠብቁን። መልካም ውሎ እንዲሆንላችሁ ኮድ ተመኘው።